በዚህ የቪዲዮ ገለጻ የኤርትራን የዘላቂ ልማት ይፋዊ ትረካ በማኅበራዊ ፍትህ የሚመራ ታሪክ በራስ መተማመን እና ትውልዶች ሕይወትን ለመለወጥ ያለውን ተስፋ አንቃኛለን። ነገር ግን ከርዕሰ አንቀጾች ባሻገር መሬት ላይ ያሉት እውነታዎች ምንድን ናቸው? በሰኔ 3 2025 በተላለፈው በዚህ ልዩ ቃለ ምልልስ እነዚህ ስንሰ ሐሳቦች ዛሬ ከተራ ኤርትራውያን የሕይወት ልምድ ጋር እንዴት እንደሚነጻጸሩ እመረምራለን። በኤርትራ ምድር ላይ ያሉ እውነታዎች የኤርትራ መንግሥት በራስ የመተማመን የማኅበራዊ ፍትሕና ቀጣይነት ያለው ልማት ትረካ ሲያራምድ መሬት ላይ ያሉት እውነታዎች በሥርዓት ጭቆና በከባድ የሰብዓዊ መብት ረገጣና ቀጣይነት ባለው የኢኮኖሚ ችግር ያለባትን ሀገር ያሳያል አንድ የፖለቲካ ጭቆና እና የነጻነት እጦት የሚባለው ትርክት የኤርትራ ልዩ የሆነ የእድገት ሞዴል ያላት ሉዓላዊ የተረጋጋች ሀገር ነች። እውነታው ኤርትራ ከዓለም እጅግ ጨቋኝ አገሮች አንዷ ነች። ከነጻነት በኋላ ከ1993 ጀምሮ ሀገር አቀፍ ምርጫዎች አልተካሄዱም፣ እናም ፕሬዚዳንት ኢሳያስ አፈወርቅ ያለ ሕገ መንግሥታዊ ፍተሻ ወይም ተግባራዊ የሕግ አውጪ አካል ይገዛሉ። ሕዝባዊ ግንባር ለዲሞክራሲና ለፍትሕ ፓርቲ ሁሉም ተቃዋሚዎች የታገዱበት ብቸኛው ሕጋዊ ፓርቲ ነው። የዜጎች መብቶችን የሚያረጋግጥ በ1997 የረቀቀው ሕገ መንግሥት ተግባራዊ ሆኖ አያውቅም። በዘፈቀደ ማሰር፣ በግዳጅ መሰወር እና ያለ ፍርድ ቤት ረዘም ላለ ጊዜ መታሰር የዘወትር ተግባራት ናቸው። የፖለቲካ ተችዎች፣ ጋዜጠኞች እና የሃይማኖት መሪዎች በኮሚኒካዶ አንዳንዴም ለአስርተ ዓመታት ይታሰራሉ። መንግሥት መረጃን እና እንቅስቃሴን በጥብቅ በመቆጣጠር የፍርሃትና የመገለል ሁኔታን ፈጥረዋል። ሂዩማን ራይትስ ዎች የዓለም ሪፖርት 2025፣ የኤርትራ ሰብአዊ መብት ድኅረ መቀራረብ ጥር 2025፣ አክረ ሰኔ 2024 ሁለት ላልተወሰነ ብሔራዊ አገልግሎትና የግዳጅ ጉልበት የሚባለው ትርክት ብሔራዊ አገልግሎት አንድነትን ይገነባልና ልማትን ይደግፏል። ሐኩ የኤርትራ ሀገራዊ የአገልግሎት ክፍት የሆነና ወደ ጉልበት ሥራ የሚቀየር ነው። ምንም እንኳን ሕጉ የአስራ ስምንት ወራት ገደብ ቢያስቀምጥም በተግባር ግን አብዛኛው ኤርትራውያን ለዓመታት ወይም ለአስርተ ዓመታት የሚያገለግሉ ሲሆን ግልጽ የሆነ የመጨረሻ ቀን የለም። የሁለተኛ ደረጃ ትምህርታቸውን ሳያጠናቅቁ ወደ ሰዋ ወታደራዊ ካምፕ የተላኩ ወጣቶች ጨምሮ የግዳጅ ግዳጆች ከባድ ሁኔታዎች፣ አነስተኛ ክፍያና የዘፈቀደ ቅጣት ይደርስባቸዋል። የተባበሩት መንግስታት ድርጅት እና የሰብአዊ መብት ተሟጋች ቡድኖች ይህንን ሥርዓት ከዘመናዊ ባርነት ጋር ያመሳስሉታል። ብዙ ኤርትራውያን ከብሔራዊ ውትድርና ለማምለጥ ሀገሪቱን ጥለው ይሰደዳሉ፣ ይህም የስደተኞች ቀውስና የአእምሮ ዕጦት እንዲፈጠር አድርጓል። ዊኪፒዲያ የውትድርና ግዳጅ በኤርትራ ሂማን ራይትስ ዎች የዓለም ሪፖርት 2025 የኤርትራ የሰብአዊ መብቶች ድኅረ መቀራረብ ሚያዝያ 2025። 3። የሰብዓዊ መብቶች እና የእምነት ነጻነት የሚነገረው ትርክት ኤርትራ የሃይማኖት ነጻነት እና ማህበራዊ ስምምነትን አረጋግጣለች። እንደ እውነቱ ከሆነ መንግስት የሚያውቀው አራት የሃይማኖት ቡድኖችን ብቻ ሲሆን ያልተመዘገቡ ወይም ዕውቅና የሌላቸውን ሕፃናትን ጨምሮ ያሳድዳል። ዕውቅና ያላቸው ሃይማኖቶች እንኳን ጥብቅ ቁጥጥር ይደረግባቸዋል። የቤተ ክርስቲያን መሪዎች እና አማኞች በመደበኛነት ይታሰራሉ እና ከመንግስት ከተፈቀደላቸው ቦታዎች ውጪ ያሉ ሃይማኖታዊ ስብሰባዎች ታግደዋል። የተባበሩት መንግሥታት ድርጅት እና የአፍሪካ ኮሚሽን ጨምሮ ዓለም አቀፍ የሰብአዊ መብት ስልቶች እንዳይገቡ ተከልክለዋልና ኤርትራ በተደጋጋሚ ለሚደርሱ በደሎች የውሳኔ ሐሳቦችን አዘውትራ ችላ ብላለች። ዊኪፔዲያ ሃይማኖት በኤርትራ የፎር በኤርትራ የሃይማኖት ወይም የእምነት ነጻነት ገደቦች የኤርትራ ሰብዓዊ መብቶች ከስምምነት በኋላ ጥር 2025 አራት ኢኮኖሚያዊ እና ማኅበራዊ ልማት የሚነገረው ትረክት ኤርትራ በመሰረተ ልማት በጤና እና በትምህርት ላይ የማይቋርጥ እድገት እያደረገች ነው። እንደ እውነቱ ከሆነ የኢኮኖሚ እድገት መጠነኛ ነው፣ በ2023 2.9 በመቶ እድገት ያለው በ2025 ውስጥ 3.1 በመቶ እድገት ያለው በዋናነት በማዕድንና በአገልግሎት የሚመራ ነው። አብዛኛው ወደ ውጪ የሚላከው ምርት ያልተመረቱ ማዕድናት ነው እና የማምረት ስራው አነስተኛ ነው። የሥራ ድኅነት፣ አሁንም ከፍተኛ ነው፣ ግማሽ ያህሉ ሕዝብ በድኅነት ውስጥ ይኖራል። ግብርናው አሁንም ከስልሳ በመቶ በላይ የሰው ኃይል ቀጥሮ እየሠራ ሲሆን፣ ይህም ውስን መዋቅራዊ ለውጥን ያሳያል። ከነጻነት በኋላ ጤና እና ትምህርት ተሻሽለዋል። ነገር ግን የአገልግሎት ሀብቶች ደካማ ናቸው። የዶክተሮች የመገልገያዎች እና ተከታታይ ትምህርት አገልግሎቶችና ተደራሽነት ውስን ነው። የትምህርት ቤት የሕይወት ተስፋ ሦስት ነጥብ አንድ በመቶ ብቻ ነው። እንደ የፀሐይ ሚንግሪድ ያሉ የመሰረተ ልማት ፕሮጀክቶች ተስፋ ሰጭ ናቸው፣ ነገር ግን የህዝቡን ክፍል የሚሸፍኑ እና በሰፊ የኢኮኖሚያዊ አደጋዎች ተጋላጭነቶች የተደናቀፉ ናቸው። የአፍሪካ ልማት ባንክ የኤርትራ ኢኮኖሚ እይታ ሐምሌ 2024፣ ዊኪፒዲያ፣ ጤና በኤርትራ ትሬዲንግ ኢኮኖሚክስ፣ የኤርትራ ትምህርት ቤት ህይወት ተስፋ ጥር 2025፣ ኤል አፍድቡ በረሃ ወደ ኃይል ሚያዝያ 2025። አምስት የክልል አለመረጋጋት እና ወታደራዊ በደል። የሚነገረው ትረክት ኤርትራ በአፍሪካ ቀንድ የሰላምና የመረጋጋት ኃይል ነች። እንደ እውነቱ ከሆነ የኤርትራ ኃይሎች በኢትዮጵያ ትግራይ ክልል ውስጥ በፈጸሙት ከፍተኛ በደል፣ እልቂት፣ ዘረፋ፣ መድፈር እንደ የጦር መሳሪያ እና ስደተኞችን በማፈን ተወንጅለዋል። አገዛዙ በአካባቢው ግጭቶች ውስጥ መሳተፉ እና የታጠቁ ቡድኖችን መደገፍ ለአፍሪካ ቀንድ አለመረጋጋት አስተዋጽኦ አድርጓል። ኤርትራውያን ስደተኞች በጎረቤት ሀገራት በቀጣይነት መሰደድና አመስ ይገጥማቸዋል። የኤርትራ የሰብአዊ መብቶች ድኅረ መቀራረብ ጥር 2025፣ ሂማን ራይትስ ዎች ወርልድ ሪፖርት 2025 6 ማጠቃለያ። ምንም እንኳን የዕድገትና የጽናት መግለጫ ቢሰጥም ኤርትራ አብዛኛው ህዝብ፣ ስልታዊ ጭቆና፣ ላልተወሰነ የግዳጅ ሥራና የተገደበ ማኅበራዊ እንቅስቃሴ የሚያጋጥምባት አገር ሆና ቆይታለች። የሰብዓዊ መብት ረገጣዎች ቀጣይ እና በደንብ የተመዘገቡ ናቸው እና የልማት ዕድገቶች በፈላጭ ቆራጭ አስተዳደር እና ወታደራዊ ኃይል ስር ወድቀዋል። መንግስት ከዓለም አቀፍ የሰብዓዊ መብት አካላት ጋር ለመነጋገር ፈቃደኛ አለመሆኑ እና በአገር ውስጥ እና በውጭ የሚፈጽመው የመብት ረገጣ የመንግስቱ የሞዴልና በራስ የሚተማመን ሀገር ትረካ ይሞክታል። የኤርትራ ይፋዊ ያልሆነ መፈክርም ሊሆን የሚችለው ነፃነት ከፈለጋችሁ ቦርሳችሁን ይዛችሁ ብትወጡ ይሻላችኋል የሚል ይሆናል። ይህን የኤርትራ እውነታ አውሎ ንፋስ ጉብኝት ከወደዳችሁ ሰብስክራይብ ማድረግ እና ሼር ማድረግ አይርሱ። ምክንያቱም አንዳንዴ የእውነት ፈገግታ ይገባታል እና ሼር ማድረግ የአንድን ሰው አይን ይከፍታል።